የአዲስ አበባ ከተማ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግሯል። ከውክልና ጋር በተያያዘም ለውጥ መደረጉን መንግስት ይፋ አድርጓል። በሌላ በኩል ደግሞ ከመኪና አደጋ ጋር በተያያዘ መንግስት አዲስ ቅጣት መጀመሩን ለማወቅ ችለናል። አደጋ የሚያደርስ መኪና ሹፌሩ ብቻ ሳይሆን ባለንብረቱም ይቀጣል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት አገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት መሆኑ ተነግረዋል። ከውክልና ጋር በተያያዘም ለውጥ መደረጉን መንግሥት ይፋ አድርጓል። የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው ከሆነ በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ በተጨማሪም ሁሉን አቀፍ አገልግሎት የሚሰጥ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያን መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት መሆኑን ያገኘነው መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል መሸጋገሩን ማሳወቁ ይታወሳል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም ተመላክቷል። የውክልና አሰራር ላይ ለውጥ አድርጌያለሁ ሲልም የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ተናግረዋል። በጉዳዩ ላይ አዲስ መመሪያ እያሰናዳው ነው፣ ከነባሩ መመሪያ የተሻሩም አሉ ሲል ገልጿል። በአዲስ አበባ ከተማ አስተዳደር የነዋሪነት ምዝገባና አገልግሎት አሰጣጥ በመመሪያው መሰረት በከተማዋ በነዋሪነት ተመዝግበው በ ውክልና ጉዳያቸው እንዲፈጸምላቸው ውክልና የሚሰጡ ነዋሪዎች የሚሰጡት የውክልና አይነት ልዩ ውክልና ብቻ መሆኑን የሚደነግግ መሆኑ ይታወቃል። ይህ በእንዲህ እንዳለ አሰራሩ ለተገልጋይ ምቹ ያልሆነና የተገልጋይ ቅሬታን እየፈጠሩ እንዳሉ በመታወቁ ከሕግ አንጻር ሊቀየር የሚገባው መሆኑ ታምኖበታል ሲል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ገልጿል። በስራ ላይ ያለው መመሪያ በመሻሻል ላይ ያለ ሲሆን ማሻሻያው እስኪጸድቅ ድረስ ለተገልጋይ የአገልግሎት ቅልጥፍና በመመሪያ ውስጥ የተ ካትቱ ልዩ ውክልናን የሚጠቅሱ አንቀጾች የተሻሩ መሆኑን የገለጸው ተቋሙ ማንኛውም የነዋሪነት አገልግሎት በጠቅላላ ውክልና አገልግሎት ማግኘት ይቻላል ተብሏል። በሌላ በኩል ደግሞ የተሽከርካሪውን ደህንነት ሳያረጋግጥ ሰው እንደሚገደል እያወቀ ለትራንስፖርት የሚያሰማራ ሰው በተሽከርካሪው ለሚደርሰው የሰው ሕይወት መጥፋትና የንብረት ውድመት ተጠያቂው ባለቤቱ መሆኑን መንግስት አስታውቋል። የመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ የደረጃዎች ኢንስቲትዩት ጋር በመሆን በመንገድ ደህንነት ላይ አስገዳጅ በመሆን የጸደቁ ደረጃዎችን ለባለድርሻ አካላት ለማስተዋወቅ የወርክሾፕ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ በሮ ሀሰን የመንግስትም ሆኑ የግል ተቋማት የሾፌሮቻቸውን አቅም ማሳደግ አለባቸው ሲሉ ገልጸዋል። በየአመቱ በትራፊክ አደጋ 4 ቢሊዮን ብር ይወድማል። ከ3 እስከ 400 ዜጎችን እያጣን ነው። ከባድ የአካል ጉዳቶች አሳሳቢ ደረጃ ላይ ናቸው። ይህ የሚያሳየው ደግሞ አሁንም ያልቀረፍ ናቸው ከባድ የሆኑ ችግሮች እንዳሉ ነው ብለዋል። አብዛኛዎቹ የስልጠና ተቋማት በትርፍ የሚመሩ ናቸው። ይህ የሚያሳየው ደግሞ ኃላፊነት በሚሰማው መንገድ እየተመራን አለመሆኑን ነው ሲሉ ተናግረዋል። የመኪና ምርመራ ተቋማት በአግባቡ መኪናዎችን እየመረመሩ አይደለም። ባለቤቶችም ወደ መንገድ ሲወጡ መኪናቸውን ይፈትሻሉ ወይ ሲባል ከፍተኛ የሆነ ክፍተት አለ። ለዚህ ደግሞ እንደ ምክንያት የሚቀርበው የመለዋወጫ መወደድን ነው ብለዋል። ይህንን ግን ቻል አድርገን ነበር። ነገር ግን የሰው ህይወትን መታደግ አልቻለም ከማለ ማለት ባለፈ የሰው ሕይወትን እየቀጠፉ ያሉት የጥገና ችግር ያለባቸውና ችግር እንዳለባቸው እያወቅን የምናሰማራቸው መኪናዎች ናቸው ብለዋል። ይህችን ትሪፕ ደርሰና የሚል ባለንብረት፣ የተቋም ኃላፊና የስምሪት ኃላፊ ብዙ ነው ያሉት ኃላፊው። ይህ የመንግስት ተቋማትንም ይጨምራል ሲሉ ገልጸዋል። ጎማቸው አገልግሎት መስጠት የማይችል የሆኑ ብዙ የጥገና ችግር ያለባቸው፣ የፍሬን ችግር እንዳለባቸው እያወቁ መኪናቸውን የሚያሰማሩ ዋጋ እያስከፈሉን ነው ሲሉ ተናግረዋል። ለዚህ ደግሞ ምክንያቱ የተፈጠሩት የቴክኒክ ምርመራ ተቋማት አብዛኛው በሐሰት ወረቀት የሚያትሙና የሚሸጡ በመሆናቸው በተቋቋሙበት አዋጅና ደንብ እየሰሩ አለመሆኑን በፍተሻ አረጋግጠናል ሲሉ አስረድተዋል። የት ጋር ችግር እንዳለና የትኞቹ ተቋማት እንደሆኑ ለይተን ጨርሰናል። ቦሎ የለጠፈው ከአንተ ተቋም ነው፣ ምንም ሕይወት ለሌለው መኪና እንዴት ቦሎ ትሰጣለ ብለን ስንጠይቃቸው እኔ ብከለክለው ከጎኔ ያለው ተቋም ይሰጠዋል፣ እኔ ደግሞ ደንበኛዬን ማጣት አልፈልግም ብዬ ነው የሚል ምላሽ ነው የሚሰጡት ካሉ በኋላ አሁን ግን እርምጃ ስለምንወስድ በይቅርታ የሚታለፍ የለም ብለዋል። በራሱ ተሽከርካሪ ላይ መስራት ያለበትን ባለመስራቱ ለሚጠፋ የሰው ህይወት ባለንብረቱ ተጠያቂ ነው። ሰው እንደሚገደል እያወቀ ለትራንስፖርት እያሰማራ በመኪናው ለሚደርሰው የሰው ህይወት መጥፋትና የንብረቱ ውድመት ተጠያቂው ባለቤቱ ነው ብለዋል። አደጋ ያደረሰውን ተሽከርካሪ ተከታትለን ሹፌሩንና ባለንብረቱን ተጠያቂ የሚያደርግ ስርዓት እየዘረጋን ነው ሲሉ ገልጸዋል። ባለንብረቶችን በተቻላቸው መጠን መኪናዎች አደጋ እንዳያደርሱ እነሱ ብቃታቸውን ማሳደግ አለባቸው። በየጊዜው ሹፌሮቻቸው እንዲሻሻሉ ስልጠና እንዲያገኙ ማድረግ የባለንብረቶች፣ የመንግስትና የግል ተቋማት ጭምር ነው ሲሉ ገልጸዋል። በሌላ በኩል ደግሞ ጤና ሚኒስቴር ከብሔራዊ መታወቂያ አገልግሎት ጋር በመተባበር በአገር አቀፍ ደረጃ የሚሰራ አንድ ወጥ የሆነ የጤና መታወቂያ ስርዓት ለመዘርጋት በትኩረት እየሰራ መሆኑን ገልጿል። ይህ አዲስ አሰራር ከብሔራዊ መታወቂያ ጋር በሚናበብ መንገድ ተግባራዊ የሚደረግ ሲሆን የጤና ስርዓቱን በማሻሻልና የማህበረሰብ የጤና መረጃ ሰባሰብን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋል ተብለዋል። የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላይ የስራ የዲጂታል የጤና ስርዓትን ለማስፋፋት እየተደረገ ካለው ሰፊ ጥረት ጋር እየተያያዘ ነው ብለዋል። ሚኒስትሯ በማብራሪያቸው አዲሱ ወጥ የጤና መታወቂያ ስርዓት ተግባራዊ ሲደረግ የመረጃ ክፍተትን ያሻሽላል፣ አገልግሎት አሰጣጥን ያቀላጥፋል ብለዋል። የጤና ኤክስቴንሽን ባለሙያዎችም የተሻሻሉ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በዘመናዊ መንገድ እንዲ ሲሰበስቡ ዘመናዊ አሰራር እየተዘረጋ እንደሆነ ሚኒስትር ዴታው አብራርተዋል። ይህ አሰራር በተለይም በማህበረሰብ ደረጃ የሚገኙ የጤና መረጃዎችን በፍጥነት በመሰብሰብ ሊፈጠር የሚችለውን የመረጃ ክፍተት የሚያቀል እንደሆነ ተጠቅሷል። ይህንን አዲስ አሰራር በመጠቀም እስካሁን ድረስ 29 ሚሊዮን የሚሆኑ በከተማ አካባቢ የሚኖሩ ዜጎችን መመዝገብ መቻሉን ወይዘሮ ሳህርላ ተናግረዋል። በተጨማሪም የዲጂታል የጤና ሥርዓትን ለማስፋት የሚሰራው ሥራ ውስጥ ባንኮችና ሌሎች አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ ሊሆኑ እንደሚችሉም ተገልጿል። ከዚሁ ጋር በተያያዘ ደግሞ ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወሰድ መንግስት ገልጿል። ለተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ እንደሚወሰድ የኢትዮጵያ ጤና መድን አገልግሎት ነው ያስታወቀው። በአገልግሎቱ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጦ ጥላሁን እንደገለጹት በጤና ተቋማት ውስጥ መድኃኒት እያለ የጤና መድን አባል የሆኑ ታካሚዎች ከውጭ ግዙ የሚባልበት ሁኔታ አለ። ይህንን በሚያደርጉ የጤና ተቋማት ላይ ክፍያ እስከ መከልከል የሚደርስ እርምጃ ይወሰዳል ብለዋል። አንድ ሰው ጤና ጣቢያ በመሄድ መድኃኒቱ በተቋሙ እያለ ወደ ውጭ ሄዶ እንዲገዛ ስለመደረጉ በተቻለ መጠን ኦዲት እንደሚደረግ የጠቆሙት የጽህፈት ቤት ኃላፊው በኦዲት ግኝቱም በጤና ተቋሙ መድኃኒት እያለ የጤና መድን ታካሚው ውጭ ሄደ ግዛ መባሉ ከተረጋገጠ በጤና ተቋሙ ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ አስገንዝበዋል።